ቆይ ግን አንተ ለልጆችህ አትጨነቅም? ቆይ ምንድነው ሐሳብህ? ትለዋለች እኔ ልጅ የለኝም፣ እንዳትሳሳች። ማለት አልገባኝም። እና ከጉዲፈቻን ፈቻን የወሰድኳቸው ለተለይም ባልሆነ ነገርኩሽ፣ እኔ ልጅ መውለድ አልችልም፣ ነገርሽ አይደለ? እንደ ወንድሜ የማየው አንድ ጓደኛ ነበረኝ የእሱ ልጆች ናቸው። የት አድርገህ እናሱ የት አለ ታዲያ? ምን ነው ነበር አልክ? የት ሂዶ ነው? የለም አልኩሽ። የለም ምን ፈለግሽ ይላታል። ሊዲያም ማለት አልገባኝም። ነገርኩሽ ላይመለስ ሄደ፣ እንዳይመለስ ሸኝቸዋለው አልኩሽ። አይገባሽም። ሊዲያም በጣም ደነገጠችና ምን አለች እና ወደ ኋላ ሸርተት ማለት አሰበች። ቆይ ፈራሽ እንዴ? ያስደነግጣል እንዴ ይላታል። መልስም አልመለሰችለትም። እዩልሽ እኔ ዶክተር፣ ልክ እንደዚህ ጨካኝ ቢሆንብሽ ምን ትያለሽ? ሊያርድሽ ቢያስፈራራሽ ወይ ሊወጋሽ ቢያስፈራራሽ ምን ትያለሽ? ምን ታስብ ያለሽ? ይላታል በፍጹም ኤርሚያስ ዶክተር እንዳንተ ጨካኝ አረመኔ ሰው አይደለም። እጅግ ለሰው አዛኝና እሩሩህ ነው። ገባህ ትለዋለች። እዩልሽ እኔም የአሁኑን አያርገውና ድሮ እኔም መልካም ሰው ነበርኩኝ። ገባሽ ግን ሰዎች ናቸው እኔን እንድከፋ እርኩስ አውሬ እንዲሆን ያደረጉኝ የራሴ ሰዎች ናቸው። ተግባባን? ምክንያቱም በምላሹ መልካም ነገር ሳደርግ መልካም ነገር ስለማይመልሱልኝ ያንን በማሰብ እኔም በምላሹ ክፉ ሰው ሆንኩ፣ መጥፎ ሰው ሆንኩ። ገባሽ ሊዲያ? እየሰማሽኝ ነው? ይላታል። ቆይ ግን አንተ ሚስትህ ይህን ሁሉ ነገርህን ታውቃለች? ሚስቴ ይሄንን ዘበንን ሳይሆን የምታውቀው ያኛውን ምስኪኑን የዋሁን ቤቴ ቤቴ ባይ ትዳሬን ባይውን ነው የምታቀው ሊዲያ። ይሄኛውን ዘበነ እንኳን ሚስቴ አንቺም አታቂውም። ገባሽ? እሷም ልክ እንዳንች ነው አታቀኝም። እምታቀው ምስኪኑን የዋሁን ዘበነን ነው ይላታል። ብታቅም አጠረጥርም። ሲቀጥል ደግሞ እንደዚህ ያደረገው ኩባለሽ እንኳን ብትባል በፍጹም ብላ የምትከራከርልኝ መልካም ሴት ናት። ምክንያቱም አታቀውማ የዋሁ በግ ነው ይሄ ዘበነ ማለት እኮ ምንም አያቅም፣ ለሰው አህዛኝ እሩሩ ነው ነው እንጂ የምትለው አሳልፋ ምሰጠ የሚስት አደለችም። ገባሽ ምክንያቱም አታቀውማ ዘበነን ይላታል። ልጅያም በንግግሮቹ እጅግ በጣም ተመስጣት አዳምጠዋለች። ግራ ገባት። እዩልሽ የነብርን ጭራ አትዥውም፣ ብትይዥውም አትጂውም ትለቀዋለሽ። ገባሽ የኔ ያልሻቸውን ሰዎች እየተሽከረከረ አጥመዝምዙ ይጥላቸዋል ይላታል። ምን ያህል ስህተት ሰርተው እንደነበረ አስታውሰው እንዲጸጸቱ ከዛም እገድላቸዋለሁ ገባሽ፣ እያለ እሷም ጸጉሯን እያሻሸች ስልኩ ጮሀ። የጮኸለት የደወለውም ሰው እሱ ሀረግን እንዲገድል ወይም እንዲይዛት የተላከው ሰው ነበረ። እባክህ ደ ዘበነ፣ እባክህን፣ እባክህን እለፈኝ፣ ዛሬን፣ ይቅርታ አድርግልኝ እባክን። እባክህ ማረኛ፣ አለቃ ባክህ እባክህ ፕሊስ አለቃ እያለ እየለመነው፣ እኔ ዘበነ አንድ የቃሌ ከወጣ አይመለስም እያለ ስልኩን ስፒከር ላይ አድርጎ ሊዲያ እንድትሰማ ነበረ። እናም በዛው ላይ እሱ እየተማጸነው፣ እባክ ይቅር በለኝ እባክ ይቅርታ አድርግልኝ የዛሬን ብቻ ነው እያለው እሱ ግን ለልጆቼ ልጄ ላሳድግ ልጄ ያላባት እንዳያድግ እያለ እየለመነው፣ ዘበነ ግን የማይራራ ጨካኝ አንጀት ስለነበረው አስገደለው። የጥይቱን ድምፅ ስትሰማ እጅግ ደነገጠች። ልጅያም ግራ ገባትና ምራቋን ሁሉ ለመዋጥ ነበረ የተቸገረችው። ከዛም የሆነ ቴክስት የተላከለትና እሱን ቴክስቱን እያየ በጣም ደንግጣሷ ፊቷን አዙራ በሀሳብ ተጨንቃ ሄዳለች። ዘበነ የተላከለት ሜሴጅ ስለ ሀረግ ነበረ። እናም ሀረግ ምን ያህል ጥሩ ልጅ፣ መልካም ሰው እንደነበረች ይነግራታል። እናም እንደዚህ የሚወደዱ ሰዎችን መልካም ነገር የሚያደርጉ ሰዎችን እነጥቃለሁኝ እኔ ገባሽ? ይልና መኪናውን ከፍቶላት፣ በይ ሂች አሁን ሜርትቻ ያለሽ ይላታል። ከመኪና እስከምትወጣ ድረስ አላመነችም ነበረ። ሊዲያ የሞት ሞቷን ወረደችና፣ ከመኪና በሩን ዘግታ፣ በደመ ነፍስ ከሱ እስከምትርቅ ነበረ ሄደች። ዘበንም በተለመደው የፌስ ሳቁ እየሳቀ እያያት ነበረ። ልክ እሷ ከሄደች በኋላ የመኪናውን ከፍተው ሽውጥ ነበረውና ሽውጡን አወጣ። እናም በዚህ ሽውጥ ማን ነው አሁን የሚገደለው እያለ እየሳቀ እያቀባበለ እያነጣጠረም ነበር፣ ግን ያው ከአጠገቡ ማንም የለም። አስተካከለ በእሺ ብሎ ስሞ ሽውጡን አስቀመጠው። ዘበነም ሽውጡን ወልውሎ ይዞ ከመኪና ወርዶ ሀረግዬ መጣሁልሽ ሲል ዶክተርና ወንድሟ ምን እንደሰሙ ባላቅም እየሮጡ ሄዱ ሁለቱም እጅግ ነበረ የሮጡ። የሄዱት ሁለቱም በደመ ነፍስ ነበር። ምክንያቱም ለዘበነ የተላከለት ቴክስት ሀረግን ሆስፒታል ውስጥ እንዳስገቧት ማንም ካጠገቧ እንደሌለ አልጋ ይዛ ቁጭ እንዳለች ነበረ የተነገራቸው። ቴክስት የተጻፈለት ለዘበነ። እናም ያንን በሚሴጁ መሰረት ነበር ሊዲያ ከመኪና እንድትወጣ እንድትሄድ እንዳታየው ያደረጋት። እናትም ልጃቸውን በጉጉት እየጠበቁ ነበረ። ምክንያቱም ትመጣለች ተብለው ስለነበረ አሁን ከሆስፒታል ትመጣለች ተብለው እሳቸውም ልጅ ስለሆነች እየተንጎራደዱ እየጠበቋት ነበረ። ግን ምንም ያወቁት ነገር ባይኖርም ልጃቸውን እየጠበቁ ነበር።